ኩንስንስ የሳቅና የቁም ነገር ንጉሥ ኩንስንስ። ተዋቡ። ተዋብዬ። አቤት አረግዬ። ምን ነው? ምን ሆነሻል? ይሄ ፀሐይ ላንቺ ጥሩ ነው እንዴ? ረጅም ሰዓት እኮ ነው ፈዘሽ ቁጭ አልሽው። የወንሹ ነገር አለ እንዴ? አይ፣ እንዲሁ ዝም ብዬ አንዳንድ ነገሮችን እያሰብኩ ነው። ምን አይነት ነገሮች? አረ ለወሬም የሚበቃ አይደለም አረጋሽ፣ እንዲሁ ዝም ብዬ ነው። ይህን ያህል ጊዜ የሰተሽ የምታስቢው ነገር ከሆነ ትልቅ ነገር ነው ማለት ነው። ግድ የለሽም ንገሪኝ። ጓደኝነታችን ለመቼ ነው? አንቺን የዚህን ያህል ሀሳብ ላይ የሚጥልሽ ነገር እኔንም ሊያሳስበኝ ይገባል። በይ ንገሪኝ። ይኸውልሽ እንግዲህ አረግዬ፣ እኔ የሳርዬ ነገር በጣም እያሳሰበኝ ነው። ሳርዬ ደግሞ ምን ሆነች? ጧት እኮ አይቻታለሁ፣ ደህና ነች። ላይ ላዩን ስትታይማ ደህና ትመስላለች፣ ውስጧ ግን የሆነ ችግር አለ። ልጄ ምን አይነት ችግር? እንጃ ሰሞኑን በትንሽ በትልቁ ንጭንጭ ትላለች፣ ምግብም አትበላም፣ እንደ ሌላው ጊዜ አትጫወት፣ ስትስቅ አላያት ብቻ ክፍሏ ገብታ ብቻዋን መቀመጥ ሆኗል ስራዋ አረግኝ ልጅ የሆነ ነገር ሆናብኛለች እሱን ነው እንዴ የምትዩ አንቺም ልብ ብለሻቷል ልብማ ብያታለሁ እንግዲህ ወጣት አይደለች እኛም ማናውቀው ብዙ ነገር ሊኖር ይችላል ምን አይነት ነገር አረጋሽ ቆይ ደግሞስ ምንስ ነገር ቢኖር እኔ እናቱ አይደለሁ እንዴ ለምን አትነግረኝም ተዋቡ ደግሞ እንዴ ሁሉም ነገር ለእናት ይነገራል እንዴ እንዴት አይነገርም የወጣቶች ነገር ይሆናላ እኛ ወጣት እያለን ብዙ ነገር ለቤተሰቦቻችን ነግረን አድገናል አይ አንቺ ደግሞ የእኛ አስተዳደግ ሌላ የእነሱ ሌላ እኛ እንደ ነሱ መች ነጻነት ነበረን እንግዲህ ለአንቺ ካልነገረችሽ የሚነገር ነገር ባይኖር ነው አሀ፣ እና ችላ ብለሽ ታያት እያልሽኝ ነው? አይ፣ ችላ በያት ማለቴ ሳይሆን እንዲሁ ንገሪም ብለሽ እንዳታስጨንቂያት። እራሷ ምናልባት ትክክለኛውን ጊዜ እየጠበቀች ይሆናል። እንዴ አረጋሽ፣ ልጄ የሆነ ችግር እንደገጠማት ገጠማት እያወቅኩ እንዴት ነው ዝም ብዬ የምቀመጠው? እና ምን ታደርጊው? ምን እንደሆነች ጠይቃታለ። አይ እንዴ፣ ትነግረኛለሽ ብለሽ ታስቢያለሽ? ለምን አትነግረኝም አስገድጃትን ቢሆን እንድትነግረኝ አደርጋታለሁ። አየየ እሱ ጥሩ አይመስለኝም። ይልቅ የዛሬ ልጆች ነገር ይሄው በየሚዲያው እየሰማሹ ነው። አንቺ ዝም በለሽ፣ እንዳልገባሹኝ፣ ግድለሽ ከፈለሽ ደግሞ እኔን ስለምትቀርበኝ ቀስብ እያውጣጣታለሁ። አይ ለእኔ ለእናቱ ያልነገረችኝን ለአንቺ ልትነግርሽ ነው ይመስለኛል? ተዋቡ እንግዲህ ሞክሪ ታዲያ። ተነሻ ወደ ቤት ግቢ። እዚህ ቁጭ ብለሽ ለውፍጮ የተዘጋጀ ስጥ መሰልሽ? እኮ ወይ አንቺ ነገር! እንደግሞ እሱ ምን ማለት ነው? በፀሐዩ ደረቅሽ ማለት ነው። እሺ እነሳለሁ፣ አታስቢ። እኔ ምለ አረግዬ፣ ለመሆኑ ዛሬ ከነጋቶ ማስናይ ተሸዋል? አይ የእሱ ነገር ታውቂ የለ አንዳንድ የሚያስፈልጉ ቅጠላ ቅጠሎች አሉ ሲል ነበር። እሱኑ ሊለቃቀም ወጥቶ ነው የሚሆነው። እንዴ እዚያ ያሰጣቸውን እንዲህ ጥሎ ቆይ ወፎቹና ድመቶች ይደፋፉበት የለም እንዴ? እንዴት ነው እንደዚህ ችላ ያለው? እሳት ጠፋና ጭስ ተሞቀ አሉ። አሁን ቶማስ ነው እንደ እቃዎቹን ችላ የሚለው? እንኳን የሚጠቀምበትን ይቅርና የማይጠቅመውን ቆሻሻ እንዴት እንደሚጠነቀቅለት ጠፍቶች ነው። ለቆሻሻ ያለው ነገር ማ ሁሉ ያስቀኛል። እንደው ሰው እንዲነካበት እንኳን እኮ አይፈልግም። ዛሬ ደግሞ ገና በጠዋቱ ነው ሳራንና ዳዊትን አደራ ሲላቸው የነበረው። ምን ቆሻሻውን? ኧረ ያሰጣውን ነው ያልኩት። አይ የእኔ ልጅ እንኳን ለራሷም አልሆነች፣ እንኳን የእሱን አደራ ልትጠበቅ ይቅርና። በይ ተዋብዬ አሁን ተነሽና ግቢ፣ እኔም ስራዬን ልጨርስና ልጄ ጋ ደርሽ ይመጣለሁ። አረ፣ እኔም እንደው አንድ ጓደኛ ይሞታለች አሉ እሷ ጋር ለቅሶ ደራሽ ነኝ። ደሞ ሰፈሩ ሩቅ ነው። በይ በኋላ ስመለስ ቡና እንጠጣለን። በሰላም ተመለሽ። አሚን፣ አረግዬ። በሰላም ተመለሽ አንቺም። እሺ። አይግርምሽም፣ ሳራ? እዚህ ቤት ከመጣው ስንት ጊዜ የመሰለሽ። ማዘር የለችም እንዴ? የለችም። ዛሬ ግቢ ውስጥ ማንም የለም። ምን አንቺ ማንም በሌለበት ነው እንዴ? አሁኑኑ ቤት ካልመጣ ምናምን ያልሽኝ ምን አስበሽ ነው? ስም እኔ በጣም ወዳች ካለችኝ እሺ፣ ደግሞ በቅርቡ ሽማግሌ ልልክ ነው። ቆይ ግን ምን አስበሽ ነው? ባክህ የሌለ ነገር አታውራ። አሁን መፍጠን አለብን፣ እነማጊ ሳይመለሱ የምናደርገው ነገር አለ። ምን ጭራሽ ነገር ኩሽ፣ እኮ እኔ ፍቅረኛ የለችት ማረግ ምናምን አልፈልግም። እሺ፣ ያ ፌት ቀልድና ቁም ነገር ላይ ይታወቅ እንጂ አንተና ኔ መካከል ምንም ነገር እንደሌለና ንጹህ ጓደኛሞች እንደሆንን በደንብ አውቃለሁ። ለዛም ነው ዛሬ ያንተ እርዳታ ያስፈለገኝ። እሺ ንገሪኝ፣ ምንድን ነው መረዳሽ? ለዛሬ ፍቅረኛ ይትሆናል። አረ ሳሪ፣ ምንሽ ነው እንዴ? ተመልሰሽ እዛው። እንደሚወደኝ ማወቅ እፈልጋለሁ። ማ? ዳዊት። የቱ ዳዊት? እኛ ክላስ ዳዊት የሚባል ልጅ እንደሌለ ነው የማስበው። እኔ ኮ ብዙም አላቃቸውም። የእኛ ተማሪ አይደለም፣ አንተም አታውቀው። እና አንቺ የታውቀሹ ነው? ዩደድሽ አይዩደድሽ ማረጋገጥ የፈለግሽው? ቅድም ለየብቻ እንድናልፍ ያደረግኩ ለዛ ነው። ዳዊት የኤሌክትሮኒክስ ሱቅ መሸጫ ባለቤት ነው። እንዴ ዲዲዲዲ እዚህ እናንተ ቤት የተከራየው ነው እንዴ? እረ ሳሪ የሌለ ተመቼሽኝ። ለካ ባለፈው ስለ ኤሌክትሮኒክስ ምናምን ስታነብ የነበረው ለዛ ነው። አሁን ወሬውን ተውና ትረዳኛለ ወይስ አትረዳኝ? እሱማ ተስማምቼ ነው የመጣሁት፣ ግን ምን እንዳደርግልሽ እንደምትፈልግ ያልገባኝም። አንተ ፍቅረኛ የትመስልና ሱቅ ሄደ ሳራን ጥራልኝ ትለዋለ። እሺ አልኩት፣ ከዛስ? ከዛማ በቃ አንተስ ታስጠረኝ። ከተናደደ ይወደኛል ማለት ነው ምንም ካልመሰለው ግን አይወደኝም። አሁን ሀሳቡ ገብቶኛል። የእኔ ሥራ የሚሆነው ዳዊት ሱቅ ሄጄ አንቺን ማስጠራት ብቻ ሳይሆን እንዲቀና ማድረግ ነው። ኖ ኖ ኖ፣ በጣም አታስቀን። ነው እንዴ? ለምን? በጣም እንዳይናደድ ነዋ። የእኔ ፍላጎት እሱን ማናደድ ሳይሆን እንደሚወደኝና እንደማይወደኝ ማወቅ ብቻ ነው። አረ በናትሽ፣ እሱን ለኔ ተይው በናትሽ። እንዴ፣ ግን ለዚህ ውለቴ ምላሽሽ ምንድን ነው? የምን ውለታ? ስማ፣ ለዚህ ትብብር ጓደኝነታችን ብቻ በቂ ነው። እሺ፣ እሺ። እንዴ ግን እንደሚወድሽ አውቅሽ ከዛ ለእኔ ምን ታደርግልኛለሽ? ያው የደስደስ ማለት ነው። ምን ታደርግልኛለሽ? ነገ ምሳ ጋብዛ። የምርሽን ነው? እማጌ ትሙት። በቃ ችኬን ይዣት ነው የምመጣው። እንደውም የሉ ሰሞኑን አልተገናኘንም። በዚህ አጋጣሚ እንደውም እሷንም አገናኝሻለሁ። እናገኛታለን። ተስማምቻለሁ። ተስማምትሻል? እመኝ ሳሬ። ይህ ልጅ ይኸውልሽ ባይወድሽ እንኳን ይኸውልሽ እንዲወድሽ አድርጌ ነው የምመጣው። ወዴት ነው የምትመጣው? ወደዚህ። ይኸውልህ አልገባህም ማለት ነው። አሁን ማንም ሳያይ ቀስ ብለህ ከግቢ ትወጣና ትሄዳለህ። ከዛ ትንሽ ቆይተህ ወደ ሱቅ ትሄድና ታስጠራኛለህ ማለት ነው። ወደ እኔ መምጣት ምናምን የሚባል ነገር የለም። ግን ስሜቱን በደንብ ማየት አለብህ። እስ በቃ ምንም ነገር አታስቢ። ሁሉ ነገር በእኔ ጠይው፣ በለው። አሁን ማንም ሳያይ ውጣ። የደረስክበትን እየደወልክ አሳውቀኝ። በቃ ችግር የለም። አብሽር። ሰላም አባቱ አቤት ወንድሜ መልስ በእናትህ ለፍቅረኛ ሙጭ የሚሆን አሪፍ የፍቅር ፊልም አለ እንዴ ለፍቅረኛ የምጋብዛት እንዴት ናፍቀኛለች መሰለ ከተለያያችሁ ቆያችሁ ከማን ከፍቅረኛ ይቀር እ ናፍቀኛለች ስትለኝ በእናትህ ትናንትና አብረን ነበርን ሌሊቱን ራሱ ላውራት ፈልጌ ነበረ ስልኳን እምቢ አለኝ ያው በቃ ሰሞኑን መብራት ጠፍቶ የለ በቃ ለዛም ኦ ይሆናል በዚች አጭር ሰዓታት ውስጥ የምትናፍቅህ ከሆነ በጣም ትወዳታለህ ማለት ነው በጣም በጣም ይኸውልህ፣ ፍቅሬን ምን ሊገልጽልኝ እንደሚችል ሁሉ በቃ አላቅም። ብቻ ምርጥ ፊልም ካለ በቃ ስጠኝ ልጋብዛት። ፊልሞች አሉኝ፣ ምራጥና ሰጥሃለሁ ግን አንድ ነገር ትቸገርልኛል። ታራ ምንም ችግር የለውም፣ የፈለግከው እንዳይገኝ ይኸውልህ፣ ቅድም እንዳልኩ በቃ ስልኳን ቢብሎኛል። እናቷ ደግሞ እንዲያውኝ አልፈልግም። በፊት ኖርማል ፍሬንዷ ነበርኩኝ ያውቃሉ። ታራ ምን ችግር አለው? ብዙ የፍቅር ግንኙነት ከጓደኝነት ነው የሚጀምረው። እሱማው ግን ይኸውልህ የእኔ እናትና የእሷ እናት ጓደኛ ሙስ ስለሆኑ ለጊዜው ነገሩን ሚስጥር እንዲሆን ፈልገን ነው። ተግባባል። ለእኔ ችግር የለው። ስለዚህ ትጠራልኛለህ ማለት ነው። እኛ ሰፈርናት እንዴ? አልተረዳሁም ነበር። እዚሁ እናንተ ግቢ ውስጥ ነው የምትኖረው። ሳራ ትባላለች። እንዴት ጨርቄን እንዳስጣለች ባየ ምን ሳራ? አዎ ሳራ። አወቃት ድንብል ነገር ምናምን ያላት። እዚህ ግቢ ውስጥ እኮ ነው የምትኖረው። በጣም የምታምር ልጅ እኮ ናት። አንዳንዴ ውበት የሚባለው ነገር ራሱ መለኪያው እሷ ትመስለኛለች፣ የኔ ልዕልት። ቆይ ሳራ ሳራ አዎች፣ ሳራ የተዋቡ ልጅ እኮ ናት። ምነው አባቱ ፊትሽ ተቀያየረ፣ አላወቅሻት? አይ ሳራ፣ አንተ ፍቅረኛላት? አዎ። ምን ነው እድለኛ አይደለሁም እንዴ? እሷን የመሰለች ልዕልት በዚህ ጊዜ ማን ያገኛል? ደግሞ እንዴት እንደምትወደኝ ብታይ እኮ ስፍ ስፍ እኮ ነው የምትልልኝ። ይማ ታሳዝነኛለች፣ ፍቅሮ በቃ ይበዛብኛል። እሺ በቃ ወንድም አሁን ስራ ላይ ነኝ ሂድና ሌላ ሰው እንዲጠራልል ምኖ ፍሬንድ እንዴ ችግር አለው እንዴ የፈለግከውን ነገር ጠይቀኝ ምናም ብለህ አልነበረም እንዴ በቃ ስራ ላይ ነኝ እሺ ባባ እሺ ፊልሙንም ከሆነ ቢሆን ስጠኝ በቃ የምን ፊልም ነው የምትለው ሰውዬ የፍቅረኛ ሞች ምናምን ብያ አልነበረ የለኝም የለኝም በቃ የፍቅርም ሆነ የጦርነት ፊልም የለኝም ዞር በል ጭራሽ ፊልም ይለኛል እሺ ብሮ አብሽር በቃ አትጨናነቂ ዞር በል ልኝ አልኩህ እኮ በቃ ይሄድልሃል እንዴ ምንድን ነው በቃ ሂድ እሺ በቃ ይሄ ሎ ያፌት እርግጠኛ ነኝ። ይሄ ሰውዬ ጫርቁን እስኪጥል ድረስ ይወድሻል ማለት እንዴት አወቅ እንዴ? አሳበድኩታ። ስሚ ጥራሊ ምናምን ስለው አንቢ ብሎ ከሱ ቋላ ባራረኝ መሰለሽ ጥራሊ ስላልከው ብቻ እንደሱ ብቻ እንዴት ነው እኔ እኔኮ ያራዳ ልጅ ነኝ ዴ እና ምንድነው ያልከው አና ብቻ እንዳይሆን እሱን ለማና ልብ ያደረኩት ነገር የለም የእኔ ፍላጎት አንቺ ያልሽው ማረጋገጥ ብቻ ነበረ? ከዛ ያለፈ ፍላጎት አልነበረኝም ምን ማለት ነው ይሄ። እንግዲህ ይሁልሽ፣ ዳዊት ከመናደድ አልፎ እርር ድብን ያለ ይመስለኛል። ምን? ለምን ምክንያቱ? ያው ለዛሬ ፍቅረኛ ይሁን ባልሺ መሰረት እንደ ፍቅረኛ እንደምናፍቅሽ በጣም እንደምወድሽ የአንቺ ፍቅር ደግሞ የተለየ እንደሆነ ነገርኩታ። ምን ምንም እንዳትይኝ፣ ልክ ነው ያደረግኩት። እንደዛ ባልለው ሰውየሽ ጥራሊ ማለት የሚገርመው አልነበረም። ወይኔ ያ ፊት፣ ምን አይነት ሰው ነ? በቃ ጠላሂ ማለት ነው። እንዲህ ለምን አባቱ ነው የሚታላሽ? እንደውም ራቅ ብዬ እያየሁት ነው ይኸውልሽ ትክዝ ብሎ ይኸውልሽ፣ ቆሞልሻል። ምስኪን ወይኔ! ቆያውን ሊሄድና ትንሽ ልጨምርለት፣ ከዛ እየሮጠ መጥቶ እግርሽ ስር ይወድቃታል። ለምን? ይቅርታ ሊጠይቀኝ ነው? የምን ይቅርታ! ታገብኛለሽ ወይ ምናምን ሊልሽ ነው እንጂ። በቃ የጀላ ነግረው፣ አይሆንም። ያፌት፣ እኔ ራሴን በራሴ መንገድ እሄዳለሁ። አንተ እብድ ነህ። አንተ ማመን አልነበረብኝም። ያፌት፣ እንዳትሄድ። ይኸውልሽ፣ አሁን ሱቁንቶ ወደ ጓሮ ገብቷል። ሲመለስ ጠብቄ እነግረዋለሁ። አሁኑ እኔ ጄኔ ነኝ የምነግረው። ያፌት እንዳትሄድ። ያፌት እሄዳለሁ። ዳዊት ዴፍ ምን ላርገሽ? እንዳታናገር። ምን አደረግኩ? ምንድን ነው ስታየኝ እንደዚህ የምትቀያየረው? ሱቁን ጥዬ የመጣሁት ውሃ ልቀዳ እንጂ ከአንቺ ጋር ለማውራት አይደለም። አሳልፍኝ። ደግሞ ምን አደረግኩ እኔ። አንቺ መጫወቻ አይደለሁም። ጨዋታ ካማረሽ ሂጂና ከጓደኞች ጋር ተጫዎች። አይ እንግዲህ ስነ ስርዓት ይኑር፣ ልትሰድበኝ አትችልም። እሺ፣ የማን ቤት የምትኖር መሰለ? በገዛ ቤት እየኖርክ ልትሰድበኝ ነው? ችግር የለውም፣ በቅርቡ በቀየረ መውጣት እችላለሁ። እሱ የራስህ ጉዳይ ነው። አውቃለሁ፣ ግን እንደዚህ አስመሳይ ሰው አትሁኝ። እሺ፣ ለሰዎች በትክክለኛው ማንነትሽ ተገለጪ። ሰው አታወዛል። ምንድነው የምታወራው? ምን አደረግኩ? አትጪ ያለፍዳዳ ፍቅረኛሽ መጥቶ ነበር። ያፌትና? አዎ ስሙ ያፌት ነው ከናፍቆቱ የተነሳ የራሱን ስም ረስቶ ነበር። እንዴት ያለ ፍቅር ነው! እባክሽ ከትላንት ለዛሬ የዚህን ያህል የምትነፋፍቁት? ይኸውልህ ዴቭ። ይ ዴቭ አትበይኝ። አንቺ ግን ምን አይነት ሴት ነሽ? ትንሽ ኑሮ አታውቂም። እሱንም እንደዚህ ነው የምታጃጅው ማለት ነው? አትስደበኝ ብያሃለሁ፣ ስነ ስርዓት በነገሩ። እንኳንም በጊዜ አወቅኩሽ፣ የከፋ ነገር ውስጥ ስላልገባው ፈጣሪን አመሰግናለሁ። ማለት አልወድሽም ነበር እያልከኝ ነው? ይህ ምን ያሳስብሻል? እ ለአንድ ቀን ሳያይሽ የማያድር ፍቅረኛ አለሽ አይደለም እንዴ? ይኸውልህ፣ አንድ ስማኝ፣ በቃ ሁለተኛ ስሜ እንዳጠሪኝ አጠገቤን ራሱ እንዳደርሽ ቆይና፣ አውራ ዴቭ፣ ዴቭ ውያ፣ ፊት ምን አይነት ሰው ነህ? ፍ አንተ ልጅ እባክህ ከዚህ ሄድልኝ። ለምንድነው ተመልሰህ የመጣሁ። አረ በእናትህ ብራዘር፣ ምንሽ እንዴ? ወንድ አይደለ እንዴ? ችግሬ ለምን አይገባህም? እሺ፣ አሁን ስራ ላይ ነኝ። ተወኝ እንዴ ተባበረኝ እንጂ ለምን ታካብዳለ? ግባና ራስ ጥራት ብቻዋ ናት። ተው እንጂ ይህማ ጥሩ አጋጣሚ ነው። ብቻዋን ከሆነችማ በቃ እንደ ልባችን መሆን እንችላለን ማለት ነው። እንዲሁም ናፍቆቴን ለመወጣት አሪፍ ጊዜ ነው የሚሆንልኝ። ግን እናቷ ቶሎ የሚመለሱ ይመስላል? እንጃ በምን አውቃለሁ? እዚህ የተቀመጥኩት እኮ እነሱን ለመጠበቅ አይደለም። አረ ብሮ ምንሽ እንዲህ ሁልጊዜ እንደዚህ ነህ። በቃ ማለት ሁኔታ በጣም በቃ ሰው ያርቃል። ቆይ ግን እችካለ እንዴ? ይኸውልህ ተጠንቀቅ፣ እንደዚህ ከሆንክ ይኸውልህ፣ በእርግጠኝነት ይህኔ ልብሷን እየሰበሰበች ነው። ስማ ደግሞ ልታጥበው እንዳይመስልህ ጥላ ልትሄድ ነው። አንተ እሱ ላይ የምትቀልደው እንደዚህ ነው። አረ የተለያዩ አይነት ቀልዶች አሉኝ። እንደ ልቀልድልህ እንዴ? ይኸውልህ ፍቅረኛ ቀልድ በጣም ትወዳለች። ሳቋ ደግሞ በጣም ያምራል። እየቀለደችብህ እያዋለች እንዴት ቀልድ አትወድ? ይሁሊ፣ ብራዘር በቃ አንተ እዚህ ቁም፣ ማዘሯን ሹፍልኝ። እኔ ገባ ብዬ ፍቅሪ ነይቻ ትሉጣ። ቆይ ቆይ፣ ምን ነው? ወደ ቤት ልገባ ነው። አዎ፣ ምን ነው? ችግር አለ፣ ያውም ከባድ። ቆይ እሺ፣ ገብተስ እሱን ስመለስ እነግርሃለሁ።

ምን ሆናችኋል? አንተ ነህ እንዴ? ያፌት ው ትያደርጋሽ? ይህን ወንበዴ ያውቁታል እንዴ? ወንበዴ ማነ? ወንበዴ ያፌት በል። እኔ ስኔ ነኝ። ሌላ ሰው እንዳይሳአረት እያርጋሽ። አንተ እንኳን ደስ አለ። እናሳመኝ እስኪ ሁሉንም ነገር ሳርዬ ነግራኛለች። ደስ ብሎኛል። ኧረ እርሱም ያውቁታል? ለነገሩ ድሮም ለእኔ ጥሩ ነገር የለውም። ማንን? ያፌትን። አንተ ሳታውቀውም እንዴ? እሱን ማወቅ አለማወቅ ምን ይጠቅመኛል? የገረመኝ የሳራ ፍቅረኛ መሆኑ ነው። ምን? ኧረ በስማን በል አንተ ማንና ማን ነው ፍቅረኛ? ሁለቱ ማለት እኮ ወንድምና እህት ማለት ናቸው። አንተ ፌት! አቤት። ምን ነው፣ ባለፈው ሳርዬ ሽማግሌ ሊልክ ያስባል አላለችኝም። በአረት እያረጋ እንደሷ ሊያገባት ይሆናላ። ማንን? ሳራን። ከአበስ ገበርኩቴ እንዴት ያለ ንግግር ነው አንተ። የአፌት ማለት እኮ ታላቅ ወንድሟ ነው እኮ። ልክኖት አታግዘኝም እንዴ ያፌት፣ ልክኖት ልክ ናቸው አንተ። ልክናቸው በልና በሩን ልክፈትልህና ግባ። እንዴ ምንድን ነው? እሺ በቃ ኔ ምገባለ። ወዴት? ወደ ቤት ስራ እንጥለ። ይሄ ይብሳል። ይቻላል። እናንተ ልጆች ግን አረግዬ ደግሞ መኖንሽ፣ እስቲ ቁጭ በይ። ምንድን ነው ያደረግሽው? ምን አደረግኩሽ? ለምንድን ነው ለዲፍ ስለ ያፌት የነገርሽው? እኔ ስለ ያፌት የምንነገርኩት ያፌት ፍቅረኛዬ እንዳልሆነ ነግረሽው የለ። ታዲያ ዋሻው ያፌት ያንቺ ፍቅረኛ ነው። እኔ ለምን እንደዛ እንዳደረግኩ አውቀሻል። እሳት ጠፋና ጭስ ተሞቃ አሉ። ካልነገርሽን ጠንቋይ ቀላቢ አይደለሁ፣ እንዴት አውቃለሁ። በቃ ተይው። ሁሉንም ነገር አበላሽተሽዋል። ምኑን ያበላሸውት? እስኪ ንገሪ ታየው አልኩሽ። መንገር አልችልም። ስሚን ሳሪ እናትሽም በአንቺ ጉዳይ በጣም ተጨንቃለች። ልጄ ሰሞኑን የሆነ ነገር ሆናብኛለች እያለች ጭንቅ ብሏታል። ሳሪ እስኪ ለእኔ ንገሪ እ ምንድን የሆንሽው? ምንም። ዳዊት ነው አደል? ዳዊት ምን ሆነ? በንዴት የሆነው ነገር አለ። እኔ እኮ እንዳታናድደው ብዬው ነበር። ያፌት ግን አይሰማም ለነገሩ እኔ ነኝ ጥፋተኛ። ከእሱ ጋር እንዲህ ያለ ነገር ማድረግ አልነበረብኝም። ዳዊትን የሚያናድደው ነገር አድርጎ ነው። ታዲያስ እኔ ሱቅ ሄደ ዝም ብላ አስጠራኝ ብቻ ነበር ያልኩት። እሺ። እሱ ግን ፍቅረኛዋን ምናምን ብሎልሽ። ቁጭ እንዲያስጠራሽ ለምን ፈለግሽ? ለእኔ ያለውን ስሜት ለማወቅ ነበረ። እሱን ማወቅ ምን ይጠቅምሻል? ሳሪ ንገሪ፣ እኔም እኮ እናትሽ ነኝ። አረ እንደውም ብዙ ቀባጠርኩ። ይቅርታ ረግዬ፣ የማይመለከትሽን ዘባረኩብሽ አይደለም እኔ ስታወሪን ደስ ብሎኛል። ደግሞ በአንቺና በዳዊት መካከል የሆነ የመፈላለግ ነገር እንዳለ አውቃሉ። ሞኛል እምሰልሽ ሁሉም ነገር ይገባኛል። እናትሽ ናት፣ ማየት የተሳናት አረግጌ ስሞትልሽ። እማዬ ምንም ነገር እንድታውቅ አልፈልግም እኮ በይለኔ። ነገርኛ የአፌት እንዲጠራልሽ ያደረግሽው ለምንድን ነው? አይ እ ግን ይቅር። በቃ ነገርኝ በቃ እሺ። ዳዊት እንደሚወደኝና እንደማይወደኝ ማወቅ ፈልጌ ነበር። አሃ አንቺስ ተወጂዋለሽ? እኔማ አረግ እያተሳፈር ረቆቆቆ የምን ማፈር ነው? እንደውም አንድ ዘፈን ልዝፈንልሽ። ይወደኛ ይወደኛ አላውቅም ግን ዘወትር ያሞኘኛል ጉንፋን ይዘኛል። ከዚህ በላይ አልቀጥልልሽ። አይ አረግዬ፣ የማንዘፈን ነው ግን። የብዙዬ የብዙነሽ በቀለ እሷንም እንደኔ አድርጓት። ይሁን ይሆናል። ስናሳዝን ማ፣ እኔናቺ። አረ እኔና ብዙዬ። አይ ሰርዬ፣ ስሚኝ ይልቅ። በእርግጥ አሁን አንቺ ወጣት ነሽ፣ ጊዜሽም ነው። ደግሞ እውነቱን ለመናገር እኔ ዳዊትም የሚወድሽ ይመስለኛል። ግን የእውነትሽን ነው አረግዬ? አዎ ግን ፈርቷል። እናትሽን ይፈራል፣ አንቺንም ይፈራሻል ብዬ አስባለሁ። እኔን ለምን በሱ ምክንያት ከትምህርትሽ እንዳትሰናከኝ ኗ ከአላማሽ ፍቅ እንዳት ይፈራል። እና ምን ተሻለኝ? ይኸውልሽ ሳርዬ ዳዊትን የራስሽ ማድረግ ከፈለግሽ እሱን ተዩና ትምህርትሽ ላይ አተኩሪ። አላማ ያላት ሰው ሆኜ ጠንካራ ሆነሽ ታዩ የዚያን ጊዜ ካላማሽ እንደማያሰናክልሽ ሲገባው ፍቅሩን ያለ ፍርሃት መግለጽ ይጀምራል እንደዛም የሚሆን ይመስልሻል በደንብ ነው በጣም አመሰግናለሁ አረግዬ ከዚህ በኋላ ሌላ ሰው ሆኜን የምታይኝ ግን ይኸውልሽ ለዳዊት ብለሽ ብቻ ሳይሆን ለእናትሽና ለራስሽ ብለሽ ይሁን ቃል እገባልሻለሁ አውቃሉ ሳሪ አንቺ ጎበዝ ልጅ ነሽ ቃልሽን ትጠብቂያለሽ። በይ አሁን ተነሽና እናትሽን አውሪያት አረጋጊያትሽን። እሺ፣ በቃቸው። ኧረ ቀስ በይ ዳዊት። አቤት። ሳሪ አንዴ እናውራ። ደስ ይለኛል። ንግቢ። አይ አልገባም። እዚህ እሆናለሁ። ይኸውልህ የመጣሁት ይቅርታ ልጠይቅ ነው። በጣም ይቅርታ። አረ ሳሪ፣ አንቺ እኮ ምንም አላጠፋሽም። አጥፍቻለሁ። የህፃን ስራ ነው የሰራሁት። በቃ ለእኔ ያለህን ስሜት ለማወቅ ብዬ ነው ያንን ያደረግኩት። ሶሪ። ችግር የለው ሳሪ፣ እኔም ትንሽ ሳላበዛው አልቀርም መሰለኝ። አይ አንተ ትክክል ነህ። እኔ ገና ተማሪ ነኝ። ለትምህርቴ ትኩረት መስጠት አለብኝ። ሱማው በቃ ትጨነቅ። ከዛሬ ጀምሮ ማስቀደም ያለብኝን አስቀድማለሁ ስለ ሁሉም ነገር ግን ይቅርታ እና እና ምን አይ፣ እኔ እንጃ ምን እያልን እንደሆነ ግራ ገባኝ። ምንም አላልንም። በቃ ስራ ላስፈታ ወደ ቤት ልግባ። እንዴ ሳሪ። አቤት። በቃ መሄድሽ ነው? አዎ። ምን ነው? ምንም። ግን ትንሽ ብትቆይስ። ለምን? እኔ እንጃ፣ ደስ ስለሚለኝ ያው። ብቻ ይንስን እኮ ይደብረኛል። እኔ ደግሞ ማንበብ አለብኝ። በቃቸው። ወይኔ ዳዊት፣ ወይኔ መበላት ምን አይነት ብሽቅ ሰው ነኝ? ለመሰትለኝ እንዴት ስለምወድሽ ማለት ያቅተኛል። ጎበስ አንድ ቀን ትክክለኛው ሰው ቀድሞ እንዲያፌት መጥቶ ፍቅረኛ አይናት ሲለ ልክ ትገባለ። ወይኒ ፍንኩን ሞቴ ነው። አሁንስ እንደው ወይኒ ዳዊት። ኩንስንስ። የድራማው ጸሐፊ ሂሩት ይርዳው፣ አዘጋጅ ኤፍሬም ልሳኑ ተዋንያን አስታውሽኝ በነጋ፣ ኤልያስ ደጀኔ፣ አያሌው ገብረ ማርያም፣ ሂሩት ይርዳው፣ ማናይቶሽ አበበ። ኩንስንስ፣ ፕሮዳክሽን ማኔጀር ኤልያስ ደጀኔ፣ ኤዲተር እንዳልካቸው ድሉ። ኩንስንስ፣ አብራችሁን ስለምትሆኑም እናመሰግናለን።